ሰላም ሰላም ውድ የቻናል ቤተሰቦች፣ ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውድ የቻናል ቤተሰቦች በዛሬው ክላሳችን በመጀመሪያ ፊደሎች እንዴት ቃላትን መሰረታለን በሚለው እናያለን። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም በኦንላይን በአጭር ጊዜ አማረኛና ሌሎች ትምህርት አይነቶችን መማር ለምትፈልጉ እየደወላችሁ እዚህ በታችሁ አስቀመጥነው ስልክ መማር ትችላላችሁ። ቀጥታ ወደ ቪዲዮ ስነድ ይቺ ተ ተ ተ ከዛ ተማሪ ተማሪ ከዛ ቱ ቱ

ቶለሳ ቶለሳ። አሁን እዚጋ ተ ቱ ቲ ታ ቴ ት ቶ ቶ። ልክ በእነዚህ ቃላትን በመጀመሪያ ፊደሎች መመስረት ማለት ነው። እዚጋ ደግሞ ቸ ቹ ቺ ቻ ቼ ቺ ቾ ቾ። በቸ ስንመሰረት ቸ

ነብር ከዛች ኑ ኑሮ ኑሮ ከዛች ኒ ኒያላ ኒያላ ከዛች ና ናቸው ናቸው ከዛች ኔ ሁኔታ ሁኔታ ኒ አሁን እዚህ ጋር ማን ላይ ነች? ሁኔታ ብለን ን ንግድ ንግድ ንግድ ኖ መኖር መኖር ኖ ስንል ኖ መኖ መኖር እሽ እች ደግሞ ከዛ ከዛ ኒ ከዛ ኛ ኒ ኒ እንግዲህ በመጀመሪያ ፊደል ስንመሰርት አ ገ ኛ አገኛ ከዛ በኙ ሁለተኛ ፊደል ተመኙ ተመኙ። አሁን ሁለተኛ ላይ ስታያቸው ከጎን ከጎን ናቸው፣ ቅጥል ያላቸው ናቸው። ሶስተኛ ደግሞ ኒ ከገሯ ሸፋፋ ስትሆን ማለት ነው። ተኝ ተኝ። አራተኛ ደግሞ ኛ ኛ መለኛ መለኛ። አምስተኛ ኝ አምኝ አምኝ። ኒ ስመኝ ስመኝ ስመኝ። ኞ ምኞት ምኞት ምኞት። እዚህ ደግሞ አ አ። ከዛ ሁለተኛ ላይ ኡ ከጎን ሲደረግ ነው። እዛ ኢ አ ኤ እ ኦ መጨረሻ ኦ። በአ ስንመሰረት አ ለም አ ለም። ም በኡ ስንመሰረት ኡመር ኡመር ኡመር ኡመር በኢስን መሰረት ኢላማ ኢላማ በአስን መሰረት አ ላማ አላማ በኤስን መሰረት ኤክስ ኤክስ ኤክስ በእስን መሰረት እ ረኛ ረኛ በኦስን መሰረት ኦባማ ኦባማ ይ ደግሞ ከ ከ ከዛ ኩ ከዛ ኪ ኪ ከዛ ካ ካ ኬ ክ ክ ከዛ ኮ ኮ። በከስን መሰረት እንግዲህ ከ በ ደ ከበደ ከበደ። በኩስን መሰረት ኩ ኪ ስ ኩኪስ። በኪ ኪ ሳ ራ ኪሳራ ከዛ ካ ደካማ ደካማ ካ መሀል ያለችው ማለት ነው። ካ ደካማ። ኬ ስኬት ስኬት ስኬት። ሌላ ምን መስራት ይቻላል? ኬክ ማለት ትችላላችሁ። ኬክ ይችና ይችን አንድ ላይ በማድረግ ኬክ። እዚህ ጋር ግን ስኬት ብዬ ነው መሰረቱላችሁ። ከዛ ክ ክ በክ ስንመሰርት ክብር ክብር ክብር በኮ ኮ ከ ብ ኮከብ ኮከብ። እዚህ ጋ ደግሞ ወ ወ ከዛ ው ሁለተኛ ሶስተኛ ዊ ዋ ዌ ው ወ ወ በውስጥ መሰረቱ ወረደ ወረደ በው ውስጥ ውስጥ በዊ አዊ አዊ በዋ ዋጋ ዋጋ ዌ ደዌ ደዌ ው ውሃ ውሃ ወ አወ አወ እዚ ደግሞ ዘ ዘ ዛ ዙ ዛ ዝ ዛ

ዱኛ አዱኛ ዲ አ ዲስ አዲስ ዳ ጉዳት ጉዳት ዳ ጉዳት ዴ ግዴታ ግዴታ ዴ ግዴታ ድ ድርሻ ድርሻ ዶ ዶርም ዶር ዶር። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ